እስኪ ያደረግኩህን የበደልኩህን ብቻ ንገረኝ፣ ከኔ ውጭ ሌላ ሴት ለማየት ያበቃህን እንደው ምን እንዲህ የበደልኩ ምናምን ንገረኝ ስለው ቂጥ የለሽም ማለት ዳሌ የለሽም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ሁላችሁም እያላችሁበት ያለ ሰላም ዝነት አይለያችሁ ሰላማችሁ ብዝዝት ትርፍ ይበልልኝ እና እንግዲህ እኔ ደግሞ መሀመድ ነኝ ማለት ነው ዛሬ የመጣሁት እና እንግዲህ ሰሞኑን በተወራው ነገር ሰሞኑን በቃ ላልል ብዙ ተስፋፍቷል ኦንላይን ላይ ሰምታችኋል አይታችኋል ብዬ አስባለሁ እና ሰሞኑ የሳዑድ መንግስት አዲስ ነገር አምጥቷል እሱም ነገር ተጠቀሙበት ማለት ነው እና ምንድነው አዲስ ከፊል እያወጣችሁ መኖሪያ ፈቃድ ያዙ ነው እያለ ያለው። እና እሱን ነገር ተረጋግታችሁ በተረጋጋ ሁኔታ ምክንያቱም አሁን በጣም ይሄ ነገር ያልቃል ጊዜው ያልቃል ምናምን ብላችሁ እንዳትጠደፉ። ምክንያቱም ይሄ መንግስት አሁን የሳውዲ መንግስት ምንድን ነው ያዘው የራሱን በቃ ቢዝነስ ነው የከፈተው። ምክንያቱም ይሄ ለአገሪቷ ቀላል ገቢ አይደለም የሚያስገኘው እና ይህንን ተረጋግታችሁ አስባችሁበት ገንዘብ ብዙ የሚፈጅ ይመስለኛል። እና ቢያንስ በጠፋችሁበት ማለት በጠፋችሁበት ዓመት ይታሰባል መሰለኝ ሂሳቡ ስድስት መቶ ሪያል ይላል በዓመት እና ቢያንስ ሁለት አመቱን ቢያንስ አምስት ዓመት ብትጠፉ በአምስት ዓመት ስድስት መቶ ሪያል ይባዛል። ስድስት ሺ ሪያል በራሱ ቀላል አይደለም። እና የአገሩ ቢዝነስ ነው፣ እንደዛ ነው። ተደጋግታችሁ የሚጠፋ ነገር አይደለም ሀበሻ እንዳትገኙ ሀበሻን ማንም ቢሆን እንዳታገናኙ። ከአሁን በኋላ ማነው ሀበሻ እዛው ገር ሄዳችሁ ሀገራው ላይ ሀበሻ በጣም እንደ ሀበሻ የሚዘርፍ ነገር የለም። ሀበሻ እንዳታገኙ። ምክንያቱም እንደዚህ እንደዚህ ነው። እኔ ያስፈጽም ልሻለሁ እኔ ያስጨርስ ልሻለሁ ይህን ያክል ገንዘብ ስጭ ምናምን የለም። ቀጥታ ኢሚግሬሽን ትሄጃለሽ። ግራ የሚገባሽ ታለ እነዚ ኢሚግሬሽኑ ሰራተኞች አማካቸው እንደዚህ እንደዚህ ላደረግ ነበር፣ እንደዚህ ስንት ይፈጃል? እንደዚህ እውነት ነው ወይ? ስራ ጀምራችኋል ወይስ ስራ ጀምራችሁ ብላችሁ ጠይቁ። ስራ ሳይጀምር አይቀርም ጀምሯል። እንደዚህ ያወጡ ልጆች ካሉ ጓደኞቻችሁ፣ በጓደኛ እየሄዳችሁ ያወጣ ታቅ ያላችሁ ያን ነገር አሳኩ ማለት ነው። ህጋዊ ሆኑ። ወላሂ ማን እንደ ህጋዊ የለም። ህጋዊ በዚህ ሀገር ማለት በየትኛውም ሆኑ ህጋዊ እንደመሆን እድል አታገኙትም። እና አሁን በነገራችን ላይ ዚህ ወላሂ ህጋዊ ስላነሳው በህጋዊ ሄዳለች እንደሄደች፣ ሁለት ዓመት እንኳን አልሰራችሁም። ይህ ድንገት በቃ ድንገት ባለሞተበት እና ወዳው ወዳው በቃ አረቦች ወላሂ ህጋዊ ሆኑ የምለው ለዚህ ነው። አረቦች ወዳው በቃ ሀያ አራት ሰዓት ባልሞላ ውስጥ እንድትበር አገኙ። እሷም እድለኛ ናት፣ በሞላ አየር አገኘች መሰለኝ። መጣች እና አፈር እንድትቀብረው በ በአፈር እንድትሸፉ ነው እድሏን አገኘች ማለት ነው። እና ይህን እድል አላገኛችሁም ህገወጦች እና ህጋዊ ሁኑ። ምንም መስዋዕት የምትከፍላቸው ህጋዊ ሆናችሁ እናታችሁ ቤተሰቦቻችሁን በቃ አይታችሁ የቤተሰብ ዱዓ ነው እንደዚህ ማለት ነው። እና ቤተሰቦች አይታችሁ የምትመለሱበት አጋጣሚ ነው እና ህገ ወጦች ማለት ነው እና ምንራ ፍቃዳችሁን ይዛችሁ መታወቂያ፣ ይህንን ፓስፖርት ራሱ አሳድሱ። የምታሳድሱት እዛው ኢሚግሬሽን ሄዳችሁ ኮፒ ወይም ፓስፖርቱ በእጃችሁ ተያዛችሁት ወይም ፓስፖርቱ ተጠፋባችሁ ኮፒውን ተያዛችሁት ወይም ሙሉ ለሙሉ ቢጠፋ በስማችሁ ሰርች ተደርጎ የሚወጣ ነገር ነው እና ይህንን ሳትደናገሩ እዛ ሄዳችሁ ማውጣት ትችላላችሁ። እና እንደዛ ነው፣ ሳትደናገሩ አውጡ። ምንም ሀበሻ በፍፁም ሀበሻ ሰው እንዳታገኙ እዛ እዛው ኢሚግሬሽን፣ ቀጥታ ኢሚግሬሽን ነው የምትሄዱት። ምክንያቱም ከዚ በፊት አዋጅ ተጠቅሞ እንደዚ በፊት የፍሪ አዋጅ ለራሱ ወጥቶ ነበርና። ያን አዋጅ ተጠቅሙ። ብዙ ብዙ የተበላችኋላችሁ እና ያንን በጥንቃቄ ተጠቀሙ። ምን ተረጋግታችሁ። ምክንያቱም ይሄ የሚያስቸኩል ነገር አይደለም፣ የሀገሪቱ ቢዝነስ ነው፣ ቀላል አይደለም። ለሀገሪቱ የሚያስገኘው ገቢ ማለት ነው። ከአንድ መዳም ቅመም ሶስት ሪያል እየተቀበለ አሁን ለዲስ አት ለእራሱ እስከ ስምንት ሪያል አንድ ስምንት ሪያል እና አይታችሁ አረጋግጣችሁ ያን ነገር ወሱንበት እና ከባሌ ጋር የተለያየ ነው። በጣም ተልካሻ ምክንያት በሚባል ነው ላሰማችሁና፣ ቤት ሰራሁለት ባጃጅና ይል ብቻ መጨረሻ ላይ ችላ መጨረሻ ላይ ከዚህ በጣም ልብ የተሰበረ ከዛ እስኪ ብቻ ከኔ ውጭ ሌላ ሴት ለማየት ያበቃል። እንደው ምን እንዲህ የበደልኩ ምናምን ነገር ስለው ጌጥ የለሽም አለኝ። ዲያለ የለሽም ይችን ቡግር የምታህል ጌጥ ይዘሽ እኔ ጋር ትኖሪም አለኝ። ወድ ላይ እና አላህን እንዲህ ስል ተማጸንኩት። የእኔ ጌታ ቱርክ እጅ ያልሰራ ያለሰራ ገንዘብ የለኝም በስጎርታል ሰራ ጊዜ የለኝም። ያ ረቢ ግድን ግድቅ ጥብይ ወላይ ነው ምላቸው። አሁን ብቻ ይን ማላንቀሳቀሰው ቂጥ አላ ሰጠኝ ሐምዱ ሌላ እና ወዲ የሱ አስጠጉት ጉዳያችሁን እጥፍ ድርቡ ነው ይመለስላችሁ። እና አሁን እንጃ በጣም ደስተኛ ነኝ። እና አሁን አገር ገብቼ ባጠገቡ የኔ አላደረገውም። ሁለተኛ ባጠገቡ ቢጃማ ለብሼ መቶ ሀምሳ መቶ ሀምሳ መቶ ሀምሳ እያስባልኩ ማለት ነው የምፈልገው በቃ። እሺ፣ አሁን አውጥተሽ ነው ወደ ሀገር ገብተሽ ታስቀን የሚሞክር እና እንደሰማችኋት ነው። እቺ ልጅ እንግዲህ ያጠፋችው ምን ስታደርግ መሰለህ፣ ባጃጅ ስትገዛ ነው፣ ባሏን ሹፌር ስታረግ ነው፣ ብዙ እንዳይ ስታረገው ነው። እና ጥፋቱ እሷ ነው፣ ምክንያቱም ቤት ሰራችለት። እሺ፣ ባጃጅ መግዛቱ ምን አስፈለገን?

ምን አማራጭ የለሽም፣ በተልካሻ ምክንያት ተፋተናለች። እንግዲህ ይሄ ተልካሻ ነገር ነው አይደለም፣ ቀላል ነገር አይደለም። ቤት ሰራችለት ባጃጅ ገዛችለት፣ ባጃጅ ተገዛችለት በኋላ ተለያዩ። ይሄ ተልካሻ ምክንያት ነው። ይሄ ተልካሻ ምክንያት አይደለም። ምክንያቱም ቄጥ የለሽም በሚባል ተልካሻ ምክንያት ተለያዩ። እንግዲህ አሁን ወፍራ ይሁን አውጥታ ይሁን አላወጣችሁም አላለሁና እና ወንዶች እናንተን ለመለየት ብዙ ሰበብ ያወጣሉና እዚህም ሀገር እንግዲህ መታ የመዳም ጋር ነው ያገባው። እንግዲህ ወይ እሷም ኑሯት ሊሆን ይችላል። እና እንደዛ ነው። ላይክ ሼር ሰብስክራይብ አድርጉት። ቀጣይ ቪዲዮ በሌላ ቪዲዮ ደግሞ እመጣላችኋለሁ ማለት ነው። እና አሁን ይሄን ቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ፣ ያው እንግዲህ እስካሁን ደህና ቆይታ ያደረግን ይመስለኛል። ላይክ ሼር ሰብስክራይብ አድርጉልኝ። ያው እንግዲህ ቀደም ብሎ ባወራኋችሁም ነገር አስባችሁበት እንዳትበሉ ተረጋግታችሁ ሁኔታዎችን በተረጋጋ ሁኔታ አከናውኑ ማለት ነው። ምክንያቱም አሁን ላይ እጃችሁ ላይ ገንዘብ ላይኖር ይችላል። ምክንያቱም ቀላል ገንዘብ አይደለም የምትጠይቀው እስከ ሁለት ሺ ሪያል ለማታደስ። አሁን እስከ ሁለት ሺ ሪያል ነው እየተጠየቀ ያለው ያሁን ሁለት ሺ ሪያል በዚህ በኛ ሀገር እንኳን አሁን ሁለት ሺ ሪያል ወደ ሰባ ሺ ወደ ሰማኒያ ሺ ብር እየተጠጋ ነው፣ እና እንደዚያ ቀላል አይደለም። ተረጋግታችሁ በተረጋጋ ሁኔታ ይሄ ጊዜው አዋጁ ያልፈኝ ይችላል ምናምን ብላችሁ ሳታስቡ ተረጋግታችሁ ሁኔታዎችን አስቡ ማለት ነው። ያው ብዙ ማብራሪያዎች አሉ። ያው የሰማችኋቸው መስሎኝ ነው ብዙን ያላወራችሁ ማለት ነው። ምክንያቱም አሁን ፊት ላይ ይሄ የለም። ምክንያቱም በድሮ ተሆነ የድሮ የጠለፈ የወሰዳችሁ ሰውዬ አሰሪያችሁ ነበር ፈርሞ ምናምን ተወጣችሁ እንኳን ከነስላችኋለሁ ሰውዬ

የስራችሁ ሀገር ታገኛላችሁ፣ መልሳችሁ ማለት ነው። እና ብዙ ነገር አዲስ ነገር ደስ ይላሉ። እና ያንን ተጠቀሙበት ማለት ነው። ምክንያቱም እንደ ህጋዊ ለራሱ እንደ በአትመጦ ራሱ ህጋዊ መሆን ቀላል አይደለም። ህጋዊ ሆኑ ምክንያቱም ሰው ሆኖ የሆነ ነገር ይፈጠራል። እዚህ የሆነ ነገር አለ፣ የሆነ አዲስ ነገር አለ። እናንተ ኢትዮጵያ ላይ ምድር የምታስፈልጉበት ሰዓት ሊኖራል። እና ያንምን እና ያንን የምታደርጉት ህጋዊ ስትሆን ብቻ ነው። ህጋዊ ህገወጥ ሆናችሁ ህጋዊ ያን ነገር ላታደርጉ ወደ እስር ቤት ነው የሚገቡት። እስር ቤት ገብታችሁ በቃ ዓመትም ሁለት ዓመትም ሶስት ዓመትም በቃ እንደ ድላችሁ ነው የምትወጡት። አሁን ግን ህጋዊ ከሆናችሁ በፈለጋችሁበት ሰዓት በፈለጋችሁበት ታይም ገንዘባችሁን አውጥታችሁ አየር ትኬት ቆጥራችሁ ቆርጣችሁ የምገቡበት ነው ያለው አሁን ላይ ማለት ነው። እና እንደዛ አድርጎ ይህም ቪዲዮ ላይክ ሼር ሰብስክራይብ አድርጉልኝ ወሳብ ፋሚሊ እንገናኛለን። ቀጣይ ፈር መልሰን ቻው።